ነው ምክንያቶች እያንዳንዱ እድገታችን ኑሯችን ወይም ማህበራዊ ሴታችን የምንኖረው ወይም ቤተሰቦቻችን ይመስላል ማለት ነው። ቤተሰቦቻችን ናቸው እያንዳንዱ ከሰው ጋር ተግባብተን እንድንኖር የሚያደርጉት። ሰላ ፕሮፌሰር አንድ ራስ ለግማሽ ነው ያደረኩት። ሲጋ መጥረሻ ነው ማለት ነው እሺ፣ ማለት ነው አንድ ነው። በዚህ አጋጣሚ እያንዳንዳችን ዛሬ ላይ ለመድረሳችን ስኬታማ ለመድረስ የቤተሰብ አስተዋጽኦ በጣም ይወስናል። ቤተሰብ ትልቅ አስተዋጽኦ አለው ማለት ነው። ምክንያቱም ዝም በቤተሰብ ወርዱ ብቻ መጣት ሳይሆን እኛ ዛሬ ላይ ዜና መለሳችን የቤተሰብ እያንዳንዳችን ማለት ነው የቤተሰብ አስተዋጽኦ አለ። ሲኬታም አንድን ከሆነ ከሰው ጋር የመኖሩ እና እኔ በጣም በዚህ አጋጣሚ እማመሰግነው ሰው አለ። በገንዘብ የማይተመን ሁሌም ከጎን የሆነ ሰው አለ። እንግዲህ ማነው ለምትሉ እስከ መጨረሻ ቪዲዮውን ተከታተላችሁ ማንነት ማወቅ ትችላላችሁ ማለት ነው። ከዛ በፊት ግን ቤተሰቦች ሁሉ እንደምለው የማዘዛቸውን የምጠይቃቸውን ነገር አንድም ቀን እንዲህ ብለው ስለማያውቁ ሁሉ የምናመሰግናቸው አመሰግናለሁ። ስደት ላይ በሆን እንደ ሰው ብር ብራ የራስ የሚያስቡት እንካልሆነ በቀር እኔ እንኳን ስሰጣቸው በእርግጥ ሁሉም ናቸው ልን ማለት ይረዳል። ግን ገንዘብ እንኳን ደብለ ሆነ ጊዜ እንኳን የሆነ ነገር ሳረን በጣም ሚኮቱት ለምንድን ነው። አንቺ በስደት ላይ ነው ያለሽ በስደት ላይ ሆነሽ ይሄንን ታስቢያለሽ፣ እንደዚህ ለምን ታስቢያለሽ ነው የሚሉኝ ማለት ነው። እና በጣም ማመሰግ ነው ከዚያ ቀጥሎ ቤተሰብ ነው የሚመሰገነው። ምንም ይሁን ክፉም ይሁን ቁንቁም፣ ደግም ይሁን ማመስግ። ምክንያቱም ቤተሰብን አሳልፋችሁ ለሌላ ሰው ቤተሰቦች እኮ ለእኔ እንደዚህ አይደሉም፣ ለእኔ እኮ እንደዚህ እያደረጉ ነው ካሏችሁ ነገር የምታገቡት ባል የምትቀርቡት የተደራጋል፣ የጓደኛ ጋር ጓደኛ ራሱ ይንቃችኋል ማለት ነው። ይንቃችኋል ለምን? እችኮ ለቤተሰብ ክብር የላት እናንተ ቤተሰቦቻችሁን ስታከብሩ የባላችሁ ወይም ደግሞ እጮኛችሁ ደግሞ ቤተሰቦቻችሁን ያከብራል ማለት ነው። እናንተም ደግሞ ቤተሰቦቹን እንደምታከብሩ ይተማመንባቸዋል ማለት ነው እና ቤተሰቦቻችሁን ከናቃችሁ፣ ወይም ደግሞ ቤተሰቦቻችሁን ከጣልጣልጣል ካረጋችሁ የምታገቡት አሀ ይችማ ለቤተሰቡ ክብር የሌላት ለእኔ እንዴት ክብር ይኖረኝ ይኖራታል ብሎ የሆነ እንትን ሌላችሁ ይችላል ለማለት ነው። በማንኛውም ከልብ ነው አመሰግናችኋለሁ። ቤተሰቦች ከእግዚአብሔር ቀጥሮ፣ ሌላው በህይወታችን ስንኖር የሆነ ሰው በሆነ አጋጣሚ ስኬታማ እንድትሆኑ የሚረዳችሁ ሰው አለ። ከገንዘብ ላይ አንዳንዴ የሰው ልጅ እንደወደደን የሚገባ በገንዘብ ይመስለዋል። ገንዘብ ስለሰጠን አይደለም፣ እንዳፈቀረን ምን የሚገባኝ ማለት ነው እንዳፈቀረኝ የሚገባኝ እኔ ገንዘብ ስለሰጠ ሳይሆን በገንዘብ በላይ ይልቅ ምክር በሚሊየን እኔ ብዙ ጊዜ በቃ ሁሌም የምለው በሚሊየን ቀርቶ ቤት የማይቀይር የማይቀየር ምክር ሁል ጊዜ በግሬ እንድቆም አንደኛ፣ በተለይ በዚህ በብሔርተኝነት ጉዳይ ላይ አማራ ሁኜ እንድቆም ወላዋይ እንዳልሆን ያደረገኝ ሰው አለ ማለት ነው። ጠንካራ እንደሆኑ በፊት ግን ኢትዮጵያ ዘር ለእህል እንጂ ለሰው ልጅ አይደለም እልነበረ ግን እና ዘር ለእህል ነው እንጂ ለሰው ልጅ አይደለም የኢትዮጵያ ብለን ስንኖር ነበረ ግን ከዚህ

መጀመሪያ ቀን ሲሰጠኝ ሴትዮ አልፈልግም እያት ነበረ። መፍጫ ነው እንጂ አልፈጭም እያት ነበረ ነው። አሁን ግን ሳ በጣም አሪፍ ነው ተመቸኝ ማለት ነው። እዛ ላይ ፍጥነት አለው ላይ እቃዋ በጣም ትንሽ ናት። አብራችሁ ከምትፈጭ ይልቅ ስታደርጉት በጣም አሪፍ ነው። እንዲያንዳች ስታደርጉት በጣም አሪፍ ነው ማለት ነው። በዚህ አጋጣሚ ላሳያችሁ ብዬ ነው ወንደላጤዎችን

ከልብ አመሰግናለሁ። በነገራችን ግን በህይወታችሁ ስትኖሩ ከአጠገባችሁ ጠንካራ የሚያረጋቸው ሰው ሲኖር በጣም ስኬተ ስኬታማ ትሆናላችሁ። በጣም ነው ነገር ትልቁ ነው ደግሞ ከጤናዬ ባሻገር ደግሞ ስኬት በሁለት

ብቻት ይሄን እሺ፣ ሙርትና ዝንጀሮኔ ነው የፈጨው ከዚህ ነው ከዚህ ነው። በጣም አሪፍ ዕቃ ናት። ከተገኘች ሀገር ቤት ውስጥ ሄዶ ይዛችሁ ይሉ ኢትዮጵያ ውስጥ ማለት ነው። ምናልባት በቀላል ላይ ይገኝ ይችላል። እንደዚህ አይነት ዘመናዊ ነገሮች እና ያው ቅድም የተናገሩት መጀመሪያ ላይ ከሰው ጋር እንድትኖሩ እያንዳንዱ ከማህበራዊ ሰው ከቤተሰብ ጋር ብቻ ሳይሆን ከጓደኛ ከሀገር ውጭ ከተለያየ ሰው ጋር እንድትኖሩ የቤተሰብ አስተዋጽኦ ትልቁ ነው እና እኔ በዚህ አጋጣሚ እናቴን ማመሰግናት ከሁሉም ሰው ጋር ስቄ ተጫውቼ ደስተኛው ሰው ክብሬ እንድኖሩ ያደረገችኝ ሁሉንም በትግስት እንዳ አድርጋ ያሳደገችኝ እናቴ ናት። የው እናት አባት የሚለው ግን እኔ እናቴ በጣም ሴት ናት። ኃላፊነት ገጠር ላይ የተወለዳችሁ ስታድጉ በዚህ ሁሉ ኃላፊነት ምትወስድ እናት ናት። ልጅ ገበሬ አርሶ ይመጣል እንጂ ለልጅ የምን ምንድን ነው ብሎ ብዙም ላያስብ ይችላል። ያው በርበሬ የኢትዮጵያ በርበሬ ነው እና ጓደኞቼ እንጀራ ልከው ላይ ነው ማለት ሰርፕራይዝ አድርገው ላይ ነው እና እኔ በእውነት ስጋ ዝምድና ብቻ አይደለም ከሰው ጋር ስትኖሩ ቅድም ተናግሬዋለሁ በጣም የሚወዱኝ የሚያከብሩ ይህን የማከብራቸው ጓደኞች አሉኝ። በስደት ነው የተዋወቋቸው እና እነሱ እንጀራ ልከውልኝ ነው። በዚህ አጋጣሚ ይኸው በርበሬውን ሽሮውን ልከውልኛል። ይህን በርበሬ ልከውልኛል። ከኢትዮጵያ አስመጥተው ሽሮም ልከውልኛል። በጣም የሚጣፍጥ ሽሮ። ባለፈው እንዲያውም ሰርቻ ሳይቻቸዋሉ። በጣም ነው የሚጣፍጠው። መተመናገር ከላሉ በጣም ያምራል። ከኢትዮጵያ ያስመጠ ክሉ ነው እና እንደዚህ ልከውልኛል ማለት ነው። በጣም አመሰግናችኋለሁ። ወይም ቪዲዮ ካያችሁ በዚህ አጋጣሚ አመሰግናለሁ። ይሄ ሁሉ ሰው ፍቅር ኑሮ ከራሱ አልፎ ለሌላ ሰው አሳልፈው ለሌላ ሰው እንዲልኩ ያው እኔ እንጃ፣ አመሰግናለሁ ብቻ እኔ ምንም አድርጌላቸው ሳይሆን እነሱ ግን ለእኔ በሐዘኔም በደስታይም በማጣት በማግኘት በስደት ብዙ መከራ ሳስወጣ ውረድ ሳሳልፍም አብረው የነበሩና ከዚህ አጋጣሚ አመሰግናቸዋለሁ። ስማቸው እንግዲህ የሩሽሚ እና አማረች ይባላሉ። የጎንደር ልጆች ናቸው። በዚህ አጋጣሚ እኛ አማራ ብንሆንም ሁሉም እንደዛ አይነት አስተሳሰብ ያለው ላይኖረው ይችላል። ግን እነሱ በጣም ይለያሉ። እውነት በጣም ደስ የሚሉ ልጆች ናቸው። አመሰግናለሁ። እንደዚህ አጋጣሚ ቪዲዮን ስለምትታዩት ስለምችሉ ይሄ ነው። በርበሬ ጨመቁበት ማለት ነው። እንግዲህ እኔ በርበሬ ሲያንስ ይሆናል ጫንገር ደስ አይለኝምና እና በጣም አመሰግናችኋለሁ ትቼ ማለት ነው። ክበሩልኝ፣ እግዚአብሔር ያክብርልኝ። እና ለዚህ ሁሉ ከቤተሰብ ሚደስ ምክንያት በምናገር እያንዳንዳችን ከቤተሰባችን ወርስ ነው። ከሰው ጋር እንዴት እንደምንኖር እና በቃ ከሰው ጋር በትዕግስት በፍቅር ካለፋችሁ ሁሌም እናንተ ብትርቁም ሰው ይልክላችኋል። የሆነ ነገር ያስታውሳችኋል ማለት ነው። እና በጣም ነው አመሰግናችሁ።

ቀጥል ማለት ነው ሰዎች በወሬ አይደለም የምናሳይ፣ ሙያ እኛ በተግባር ነው የምናሳይ። ሰምታችኋል ማለት ነው። ያው አድርሱልኝ። እኛ በተግባር ነው ይህን ሁሉ ሽንኩርት ጨርስ ካሜራ ከሌለ

ስመ እንግዲህ አባወራችን ማለት ነው። መልካቸው ነው ያሳየው። ሰምታችኋል። ነገራችን ላይ አንዳንዴ እንደዚህ ሙዳችሁ ሲመጣ ማለት ነው፣ እንደዚህ እየሰራችሁ ብሎ እኔ ማለትም ስልት ነው እንደዚህ ለራሴ መስራት ደስ አይለኝም፣ በነገራችን ላይ ማለት ነው። እና ግን ያው አንዳንዴ ምግብ ካልበላን ደግሞ መቆም ስለማንችል ሽሮቴን የሰራሁት ሁሉም ነገር ይበቃል ማለት ነው። ከምር በጣም ያምራል። ዋው! በጣም ነው የሚያምረው። እንግዲህ ይሄ አባወራይ ብራኬ እስከሰጣን ድረስ ይጠብቅ ነው እንግዲህ ቃሪያ ብ ቃሪያ ስንግ እዚህ ጋር እንደምታየት ነው። እዚህም ጋር የው ቃሪያ ነው። እዚህ ጋር ቲማቲም ቆረጥ ቆረጥና በሽሮ ዛሬ ምሳ እንዲህን የበላ ነው ማለት ነው። የተባረከ ይሁን። እግዚአብሔር ደግሞ ለይላጡ ይስጠለን፣ ሀገራችን ሰላም ያደርግለን እና ይህን ይመስላል እየቀመስ ነው ማለት ነው። እየቀመስ ነው። ከበላው ዛሬ እስከ ነገ አይርበኝም ማለት ነው። ሩዝ ከበላው ወይም ደግሞ ዳቦ ነገር ከበላው ግን ይርበኛል። ያው እንጀራ ከበላው በእውነት ማለት ነው አይርበኝም እና ፍሪጅ ውስጥ አስቀምጭ እንጀራ ሲሉ ሁሌ ማለት ነው ጓደኞቼ። እኔ ደግሞ እየቆጠው አጉርሳችሁ እንጀራ ግን እንጀራ

ሻይ እናፈላለን ከውዱ ባሌ ጋር ዛሬ ቡናችን እናፈላለን እያልን በደንብ አድርገን እናሳልፋለን ማለት ነው። ይኸው እንግዲህ ጠርተሎ ብዬ ቢሆንም ደርሷል። ትንሽ ከቢሮ ጨለማ ለመሰል ጥላ ስለሆነ እና እውነት በጣም ደስ ብሎኛል። እንግዲህ እስካሁን ድረስ ሲያወራሁትን ቁም ነገር ትጨብቱበት ብላችሁ ብዬ ተስፋ አደርጋለሁ እውነት ለመናገር። እንደዋዛ አይደለም የማመሰግነው ሰው አለ። ስሙን ግን ጊዜው ሲደርስ ወይም ደግሞ ሀገራችን ስንገባ ወይም ደግሞ ጊዜው ሲደርስ ያው በደንብ በማስረጃ በመረጃ እናቀርብላችኋለን ማለት ነው። እንግዲህ እስካሁን ድረስ አብራችሁ ለነበራችሁ ከልብ አመሰግናለሁ። አንተም ከጎን ይላለ። እውነት እኔ በጣም ደስተኛ ነኝ ከሱ በመታወቄ በቃ ከሱ ምክር ማግኘት ከሱ የሆነ ስኬት ላይ ለመድረስ እንድደርስ በቃ የሆነ ሲከፋችሁ የሆነ ሰው ያስፈልጋችኋል እና ሁሌም አብረህኝ ስላለ ከልብ ነው የማመሰግነው። እድሜ ጤና ይስጥልህ። ያንተንም ስኬት እግዚአብሔር ያሳየኝ። ደግሞ ሀገሬ በሰላም ገብቼ ያንተን ውለታ መክፈል ባልችል እንኳን በቃ የእኔን ስኬት አይተህ እንደምትደሰት እና እንደምትኮራብኝ የእርግጠኛ ነኝ። አመሰግናለሁ። እወድሃለሁ። አከብረሃለሁ። የኔ፣ የኔ ብቻ ማለት ነው። ይኸው ስለሚያውቀው ብዬ ነው ስሙን እንግዲህ በሚቀጥለው ሄዶ ጠብቁን ማለት ነው። አመሰግናችኋለሁ። እናንተንም ስለተከታተላችሁ ተከታተላችሁኝ አመሰግናለሁ። እንግዲህ ይሄው ይሄን ይመስላል ማለት ነው። እንግዲህ አመሰግናለሁ። አከብርሃለሁ ሁሌም ከኔ ጎን ስላለ ሁሌም ስኬቴን ስለምትመኝ የኔን ውድቀስ ያም እውነት አንዳንድ ሰው ስታደርግለት ብቻ ነው የሚደሰተው። አንተ ግን ከኔ ምንም ማግኘት ሳይሆን እኔ ስኬታማ እንደሆን ስለሆነ የምትፈልገው ከልብ አመሰግናለሁ። የው ዛሬ እንግዲህ ማሳያችሁ አሰራር አይደለም እየሰራን ቀሪያ እየሰራን ቁም ነገር ማመስገን ያለብን እንድናመሰገን ፈጣሪ እንድናመሰግን፣ ቤተሰቦቻችን፣ እንድናመሰግን ስኬታማ የሆኑልን ሰዎች ስጋና ስጋ ብቻ ለው ይችላል ጓደኛ ሊሆን ይችላል። በቃ በሆነ አጋጣሚ ተዋወቃችሁ ሊሆን ይችላል እና ለእናንተን ስኬት የሚመኝላችሁ ማመስገንና ያን ለማመስገን ስለፈለጉ ነው። እና የእኔ ስኬት ደግሞ እንደምክስህ እርግጠኛ ነኝ። ከዚህ የበለጠ ስኬት ማግኘት እና እወድሃለሁ አከብርሃለሁ። የእኔ ብቻ የእኔ ስስት እጅግ በጣም ነው የምሳሳልህ። በአንተ የምደራደርበት ምንም አይነት ነገር የለም። ምክንያቱም ይህን ምላችሁ በፍቅር ምናምን አይደለም፣ በፍቅር ምክንያት አይደለም ግን ለእኔ ካደረገው እኔ የዚህ ጋር እንድደርስ ካደረገው በላይ እሱ እኔ ለእሱ ምንም አይነት በእሱ የሚመጣ በእኔ የመጣ ማለት ነው፣ እና እኔን ገብሎ ነው እሱ ጋር መድረስ ያለበት። ይህን ምለው በውሸት የሆነ ለይምሰል ምናምን አይደለም፣ እና ከምሬ ስለምወደው ስለማከብረው ለእኔ ደግሞ ስኬት ምንጭ ስለሆነ ነው የምወደውና ማከብረው። የሰው ልጅ ዝም ብላችሁ ብትወዱታችሁ ነው የሆነ ሰው ያ ሰው ሚንስ ወይም ደግሞ የሆነ ሰው መንገድ ሲሆንላችሁ ነው። እና እኔ ብቻ እወድሃለሁ፣ አከብርሃለሁ። ይህም ቪዲዮ ካየኸው እንግዲህ ደስ እንደሚልህ እርግጠኛ ነኝ። እና ስሙን ደግሞ እነግራችኋለሁ። ስሙ ማን ነው ብላችሁ ለመተጨነቃችሁ በሙሉ አዳምጡ ቪዲዮ ማለት ነው። አመሰግናለሁ።